ቢውልድ ማረግ የምንችልበት ቢሆንም እስቲላ አሁን ትንሽ ጥያቄ የሚሆንብኝ ሬዚደንትሽፕ ጆይን ሲያደረጉ ትንሽ የሚራሱት ነገር አለ። እሱ ምንድን ነው? የፋሚሊን ስታብሊሽመንት ትንሽ ይራሳሉ ብዬ አስባለሁ። እና ከሱም አንጻር ኢን አዲሽን ቱ ፋይናንስ እንዳንድ በሃውሲንግም በተጨማሪ ከህል ዛለው አንሱም በተጨማሪ እሱንም እንደ አንድ ኢሹ ተደርጎ ኮንሲደር ቢደረግ ላለው ነውእ እናመሰግናለን ስለዚህ ወደ ጂፒዎች ጥያቄዎች ልናልፍ ነው እዚህ ያላችሁ ሲኖሮቻችን ምናልባት ዶክተር ፍኖት ዶክተር ቢኒ አምጥቆ ይዱን አላችሁ ዶክተር ኦዳኖስ ለሰጠሽን ተሞክሮ በጣም እናመሰግናለን ጥሩ ሀሳቦችን እና ያነሳሽልን ስለዚህ ወደ ጂፒዎች ጥያቄና መልስ የምንሄዱናል ምዎች ዶክተር ጂጂ ነው። ሪኩዌስት ላክልኝ። ከሚኒስትሮ ፈልዜ የምርም ከሆነ ላክልኝ፣ እንቀበልሃለን። ወደ ጂፒ ውስጥ ጥያቄ እና መልስ ብንሄድ ጥሩ ይመስለኛል። ዶክተር አብይ ምን አሰብክ? ትክክል ነው፣ ትክክል ነው። ሞሮ አይ ቲንክ ሬዚደንቶች ትንሽ የሚፈሩ ይመስለኛል። የሚገርም ነገር እኔ አይ ቲንክ ይመስለኛል መፍራት አያስፈልገውም። እዚህ ጋር ፍሪ የሆነ ዲስከሽን ነው የምናደርገው። ምናልባት ረዚደንቶች የምትፈሩ ከሆነ በቪዲዮ አለመግባት ትችላላችሁ፣ ረዚደንቶች ማለት ነው። ግን ረዚደንሲያችሁ ምን እንደሆነ እና ስለ እናንተ ብታስተዋውቁን የተሻለ ይሆናል። ግን ረዚደንቶች ምናልባት ይሄ ሲኒየር ይሰማኝ ይሆን ይሄ እንደዚህ ይለኝ ይሆን አይነት ነገሮች ሊኖሩ ይችላሉ እና ግን አትፍሩ ጀስት ቤዚክ የሆነ ነገር ነው የምንነጋገረው። ኢንሰልት አይደለም ወይም ደግሞ ይሄ እዚጋ ጥላቻ ወይም ደግሞ ስድብ ወይም ሌላ ነገር አይደለም። ውይይት ነው የምናደርገው። ውይይቱ ደግሞ የሚጠቅም ጭምር ነው። እኔ ራሴ የምጨምረው ሀሳብ ይኖራል። ስፔሻሊ ሬዚደንሲን ታፍ ከሚያደርጉት ወይም ደግሞ ከባድ ከሚያደርጉት ነገሮች ውስጥ ብዬ ራሴ የማስባቸው እኔ የሚያጋጠሙኝ ከራሴም ልምድ ሼር አድርጋቸዋለሁ። በምን መልኩ አለፍነው የሚለውን ነገር ሼር አድርጋቸዋለሁ ስለዚህ አይ ቲንክ ጂፒዎች ቦታው ሞር ለእናንተ እንተዋለን። ሬዚደንቶች ለእናንተ እንተዋለን። ሜዲካል ስቱደንቶች፣ ኢንተርኖች ካላችሁ መግባትና ጆይን አድርጋችሁ ዲስከስ ማድረግ ትችላላችሁ ኦፕንሊ። ከዚህ በኋላ ያው ዶክተር አበበ ማኔጅ እያደረጋችሁ ማለት ነው በሰዓቱ ጉዳይ። እስከዛ ድረስ ግን ኮፒ ሊንክ ብታደረጉልን ደስ ይለኛል። አትሊስት ዋንኬ ሰው ማየት አለበት ይህም ቪዲዮ ብዬ አስባለሁ። ና አትሊስት አንድ ሺ ሀኪም መኖር አለበት፣ እንደው ሌላ ባይኖር፣ የሚጠቅም ውይይት ስለሆነ ማለት ነው እሻሁን መድረኩ የእኛ ስለሆነ ብዙ ጂፒዎች ብዙ ሬዚደንቶች ብዙ ኢንተርኖች እንዲንገቡ እንፈልጋለን። የምርም መሞያዎች ሚኒስትር ኦፍ ኤዲኬሽን ካላችሁ አስገባችኋለሁ ስለምንፈልጋችሁ ማለት ነው። ሪኩዌስት ላኩልን ዶክተር ከበደ። ዶክተር ከበደ ጊዜው ያንተ ነው። አራት ደቂቃ ባልሞላ ጊዜ ውስጥ ጥያቄዎችን፣ ሀሳብህን መፍትሄም ካለ እዛው መፍትሄዎቹን ብትገልጽልን መድረኩ ላንተ ተሰጥ ነው። ሚውትን አንሳ ዶክተር ከቢ። እሺ ዶክተር አብይ ስላገኘው ደስ ብሎኛል። እውነት ሶሻል ሚዲያ ለመጀመር ስል የመጀመሪያ ያየሁት የአንተን ነገሮች ነበር። እየገጠመክ የነበረውን ስትራግል አንስተከዋል። አሁን ሬዚደንት ሐኪሞች እዚህ ጋር መጥተው የሆነ ነገር ቢናገሩ እንዳልከው ብዙ ቢሮክራሲ አለ። እኛ እያወራን ያለነው ምንድን ነው የሬዚደንት ሐኪም የኢንተርን ሐኪም ላይፍ ይቅለል ነው ደሞዙን እንኳን ባያገኝ ሜዲካል ስኩል ላይ ያሉ ነገሮች ብዙ መስተካከል ያለባቸው ነገሮች አሉ ብያምናለሁ። እኔ ብዙ ብዙ የሚስተካከሉ ነገሮች አሉ። እንደ ምሳሌ ለመጥቀስ ያክል የትምህርት ስርዓታችን በጣም ጥሩ አይደለም። አንዱ ገዢ ነው፣ አንዱ ተገዢ ነው። እታችም ሃይ ስኩልም ስንማር የነበረው ነገር አስተማሪ ሁሌም ትክክል ነው፣ አስተማሪ ሁሌም ጸባዩ ኖርማል ነው ተብሎ ነው የሚታሰበው ዝ ደግሞ እንዳደግንበት ሁኔታ ይወሰናል። ያደግንበት ማህበረሰብ፣ ያሳደገን ቤተሰብ ይወስነዋል እኛም ባህሪ። ብዙ ጊዜ ትምህርት ቤት ላይ እኛ የምናጠናው ምንድን ነው? ትምህርት ሳይሆን የሐኪሞችን ባህሪ ነው የምናጠናው የሪያሊቲ ስለሆነ ማለት ነው። ያ ሲሆን ደግሞ ብዙ የሚመሰቃቀሉ ነገሮች አሉ፣ ብዙ የሚበላሹ ነገሮች አሉ እና የሆነን ሐኪም ፈርተን በምንማርበት ሳ ላይ የሆነን ሰው ፈርተን በምንማርበት ሳ ላይ እዛ ጋር ያለው ይሄ ፋይናንሻል በርደኑ ብቻ አይደለም። ሰውን አሁን ወደ ትምህርት ቤት እንዳይገባ የሚያደርገው በትልቅ እድሜው ትልቅ ሆኖ መሰደብ የሚፈልግ ሰው የለም። በዚህ ሚሆን ሁን ብጠይቁኝ እኔ መሰደብ አልፈልግም፣ ግን ይሄ ይሄን ነገር አስተካከል። ዊች ኢዝ ኖርማል ነገር አንድ ሰው መጥቶ አንተ እኮ ሐኪም መሆን አልነበረብህም የሆነ እርሻ ነው ማረስ የነበረበት እርሻ ባር ስኖሮ መጀመሪያ ዛ አስረኛ ክፍል ምናምን ወድቅ ነበረ ምክንያቱም ማላጠናማ በስርቱ እሱም ነገር አለ ማያጠና ከሆነ ዱርዬ ከነበረ ያለች እና የጥናት እንትኑ ጥሩ ካልነበረ ሀኪም አይሆንም ውጭ ዞ ቤስ እኮ የምናውቀው ነገር ነው አሁን እናንተ ቀደም ያነሳችሁት ኤቭሪ ነገር እኔ ስማማበታለሁ መማር እንትንን ይቀንሳል ምንድን ነው ከላያችን ላይ በርደንን ይቀንሳል በብዙ ነገር ይጠቅመናል እሱን ጠልተን አይደለም። ነገር ግን ሜዲካል ስኩል ላይ ያለው ቢሮክራሲ ብዙ መስተካከል ያለባቸው ከደሞዝ ባሻገር ይህ አሁን እኛ ምንለው ኢንሴንቲቭ ነገሩን ብቻ አይደለም እያሰብን ያለ ኢንሴንቲቭ ነገሩ፣ አዎ፣ በጣም ተጎድተናል። በጣም ብዙ ነገሮች ላይ እንበልና አንድ ሐኪም እኮ አንድ ጂፒ አንድ ክፍለ ሀገር የሆነ ጤና ተቋም ላይ ፓራስታሞ ለመግዛት ከፍሎ ነው ፓራሲታሞል እዛው ጤና ተቋም መታከም እየቻለ አይ የዚህ በጀት ዓመትክ የሕክምና እንትን ስላለቀ የተመደበልክ ሶ ከፍለ ነው መታከም የምችለው የሚባልበት ደረጃ ላይ ደርሷል። ሶ ከፍሎ የሚታከም ከሆነ ነገም ከፍሎ መታከሙ ስለማይቀር ወደ ሌላ ስትሪም ይሄዳል። ብዙ የምናያቸው ሶሻል ሚዲያ ላይ የምናያቸው ሰዎች ብዙዎቹ ሀኪሞች ስፔሻሊ ሀኪሞች ወደ ሌላ ወይ የሚሄዱት ይሄ ነው። አብዛኛው ሰው ወጣት የሆነው ሐኪም መማር አይፈልግም። አሁን ላይ እኔ አሁን ብትሉኝ እኔ የሆነ ሳይድ ነገር ነው የምፈልገው። ለምሳሌ ዩቲብ ከፍቻለው፣ ዩቲብ ኦልስ ከከፈትኩ ዓመት ሆኖኛል። በዩቲብ ቀጥላለው፣ ጤና ነገሮችን እያስተማርኩኝ፣ ከዛ የሆኑ ኮርሶችን ወስዳለው። ግን ሬዚደንሲ ጭራሽ አላሳስበው መቼ የሕክምና ስርዓቱ ካልተስተካከለ፣ ምክንያቱም አንድ ሰው በሆነ ሰው በሆነ መምህር ስህተት አንድ ሬዚደንሺፕ አምስት ዓመት ማለቅ እያለበት ስምንት ዓመት ዘጠኝ ዓመት የሚቆይ አለ ይ በቃ ማለት አትሊስት እንደዚ አይነት ግጭቶች ካሉም ተቀይሮ ሄዶ የሆነ ቦታ የሚፈተንበት ወይ ሊፈጠር ይገባል ብዬ አምናለሁ። አንድ ሰው ዘጠኝ ዓመት የሆነን ስፔሻላይዜሽን ለማግኘት ስንት ማለት የለበትም ሰፈር ማድረግ የለበትም። ብዙ ሰዎች ራሳቸውን የሚያጠፉ አሉ ተማሪ ሆነው ተማሪ ሐኪሞች ራሳቸውን የሚያጠፉ አሉ። እንዴ ወጥተው እኮ በቃ ሶሳይቲን ሰርቭ ለማድረግ ነው። የራሱን ኢምፓየር ለመገንባት አይደለም። የራሱን የሆነ ደሴት ለመክፈት አይደለም። ያ ሰው የሚማረው በእጃ ዙር ሄዶ ነው ነው። ይቅርታ ጋ አንድ ደቂቃ አለ። ሐሳብን ጠቅልል አድርግልን። ብዙ ማነሳቸው ነገሮች ነበረው። እኔ ያው ችግር የለውም በአጠቃላይ ግን እኔ የትምህርት ስርዓቱ ቢስተካከል መልካም ነው ብዬ አስባለሁ። ያው እንትን የክፍያው ነገር ብዙ አሁን እዚህ ጋር ያለ ስድስት መቶ ምናምን ሰው ኦልሞስት ግማሹ ህብረተሰብ ክፍሉ ነው ብንል ማያውቃቸው ብዙ ነገሮች አሉ ስለ ሀኪሞች ምክንያቱም የሚሰማው አርቲስት ነው የሚሰማው የሆነ ባለስልጣን ነው ልጅ የሞተችብኝ በተወንሲል ብሎ ይላል የሞተበትን ሪልኮዝ አይናግ እንትን አይልም የሚያውቀው ሪልኮዙን ሀኪሙ ነው አውቶፕሲ ተሰርተው አይደላ? እንደዛ አይነት ኬዞች ላይ በጣም ስትራግል ማድረግ መቻል አለብን። እዚህ ሶሻል ሚዲያ ላይ ያለን ሰዎች ኢቨን፣ እሱን ብቻ አይደለም፣ ትምህርት ቤት ላይ ሆኖ ሶሻል ሚዲያ መስራት የሚፈልጉ ተማሪዎች፣ ሬዚደንት የሚሆን ኢንተርን የሚሆን ሲዋንም ሲቱ የሚሆን ፒሲዋን የሚሆን ብዙ የሚያሳቅቁ መምህራኖች አሉ፣ ብዙ የሚያሳቅቁ ሰዎች አሉ። የአንተ መምህር ሳይሰራ፣ አንተ ለምንድን ነው ቪዲዮ የምሰራው? ያ መምህር ካልሰራኮ ይሄ ሰውዬ መክሊቱ በሶሻል ሚዲያው ጤናውን ማጉልበት ሊሆን ይችላል፣ ትምህርት በደንብ ማስተማር ሊሆን ይችላል። አደለ ሶ እዛ ቦታ ላይ የግድ እንትን ኦፊስ ላይ ቁጭ ብሎ ማከም ብቻ አደለም። የብዙዎቹን እኮ ሐኪሞች እናያለን። አሁን እንደ ሀገር ላይ አብዛኛው ኢንተርኖች ወጥቶ ይሰራሉ። አብዛኛው ሐኪሞች የእነሱ ቪዲዮ እያየን ነው የተማር ነው አደለ። ያን ነገር ወደ እኛ ሀገር በእኛ ሀገር ቋንቋም ብዙ የሚችሉ መምህራኖች አሉ፣ ብዙ የሚችሉ ተማሪዎች አሉ። እነሱ ለምንድን ነው ማይሰሩት? ለምንድን ነው እዛ ጋር የሚታነቁት? ለምንድን ነው ወደታች ድረግ የሚደረጉት እንትንና በተቻለን አቅም መምህራን የሆነ ሰዎች እና እያስተማረንሉ ይቆራረጣል መሰለኝ። እስኪ ሁላችንም ታብታብ እናድርገው፣ ታብታብ እናድርግ ጋይስ ሼር